ካናል በአዲስ እላችኋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ የጫና ቤተሰቦች እንዲናችሁ ሰላም ናችሁ? ሰላማችሁ በዚህ ቴቶሮፊ በላይ ሰላም ሰላም፣ ክርስቲያኖች እንዲናችሁ ባላችሁበት አላህ ይጠብቅልን። ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እንዲሁ ሼር አሳብ አስተያየታችሁ ኮሜንት በማስቀመጥ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ የላቸው ባረቃ አበረታቶኝ እላቸዋለሁ። እንኳን ሰላም መጣችሁ ብያለሁ። ዛሬ ደግሞ እራት ቢዛ ነው የምሰራ እላቸዋለሁ። ያው እንደምታየው ታጅናው ሳቦካ አላሳየኋቸውም። አንተ መቸኝም ሰው ነበረ፣ አንተ መቸኝም እላቸዋለሁ። እና አሁን አዳምጪው ነው እንግዲህ፣ እዚህ ጋር አዳምጪዋለሁ እንደምታዩት ማለት ነው። አሁን ሶሱን አለ ሶሱን ነቃበዋለሁ፣ እላቸዋለሁ፣ ላችኋለሁ አንዳንዴ እንግዲህ ረመዳን መጣ ወይ እንዳትሉኝ። እሺ ረመዳን መጣ ወይ ቪዛ። እንኳን በዓለ ረመዳንም የእራት ይሰራል ይበላል ፈጤራ ምናምን ሲባል ነው እንጂ እና ይሄን ይመስላል ቪዛ። ዛሬ እውላቸዋለሁ እንግዲህ እንቀበዋለን፣ አብረን ተመልከቱ ማለት ነው። የትም እንዳትሄዱ ጠብቁ። ዛሬ አራት እኔ ጋናችሁ ግብዣ ማለት ነው። እና አበረታቱኝ ደግሞ ላይ ሲያደረጋቸው፣ አበረታቱኝ የእናንተ ብርታት ደግሞ የእኔ ይጠቅመኛል ማለት ነው። እሺ ቤተሰቦቼ አሁን ከቸባለኝ በ በኋላ እንግዲህ አራት ቢዛ እንግዲህ ይዛ በልቼ በልቼ ዱባ መብላቴ አይቀርም እንግዲህ ሰርቅ ደግሞ ቀድሜ እኔ ነው የሚሰጠኝ። የራሱ አስቀሪ ነው የሚሉኝ። እኔ ካላስቀምጥም አሁን እናቴ ምን አስበው ነው እላቸው ነበር። እናቴ ቤተሰቦች ቀኖች ሬ ጓደኛዬ ማለች መታለች። እንዲህ አንዳንድ ጊዜ ሰው ሲመጣ ነው የምሰራው እንጂ አንሰራም። እንዳንዴ እሱ ሲመጣ ነው የምሰራው። እዚው ያለ ነፋ አቅጠኛዋለው ግን አቀጠንኩት ኩት ለምን መሰላችሁ? ቢዛ ዱባ ሲሆን አይጣፍጥም። ያው ይበላሉ ግን ደስ አይልም። ትንሽ ቀጠን ስትል ደስ ይላል። በጣንም ቀጠን ማለት ሳይሆን ያው አንጠን መጠን መጠን መጠን ብለው መቼም፣ እኔ የምናገረው ደስ ይላቸዋላ የተመታቸው አዎ ደስ ይላችኋል። እስቲ ረተው ይቱ ሼር አድርግልኝ፣ ሼር አድርግልኝ። ነፍቆኛል፣ እውነት በእውነት ነፍቆኛል። ሼር ሼር አድርግልኝ፣ ተው ተው ተው፣ ሼር አድርጉልኝ። ተው መቼ ነው እንደውም ይሸርትልኝ፣ ይቱ ይሸርትልኛል። አንድ ጊዜ ሙያዬን አይተው፣ ሞያሽ ሞያሽ ይዘርዘርልሽ እያለ እንግዲህ አንድ ቀንማ መሸረቱ አይቀርም። ያስደስተኛል ብዬ ተስፋ አደርጋለሁ። ተስፋ አንቆርጥም መቼም፣ አንቆርጥም መቼም፣ አንቆርጥም እንደማንቆርጥ ታውቃላችሁ። አይዋ ቱና ነው የሰራሁት ዛሬ፣ በቱና ነው እዚህ ቤት፣ በቱና ነው የሚወዱት። ምሽ ዶሮ ቱና ቱና ነው የሰራሁት አሁን እሱን እሺ ቤተሰቦች፣ እህቱና ነው የሰራሁት። አቶ ነው ሽንኩርት፣ ሁሉም ነገር አድርጌበት አቁላልቼ የሆነ ጥብስ አድርጌ ነው የሰራሁት። አሁን ትንሽ ትንሽ እዚህ ላይ አረግላቸዋለሁ ማለት ነው፣ አድርጌ ውጭ አረገዋለሁ። ቪዲዮን እንዳይረዝምባችሁ ብዬ እንዳይሰለቻችሁ ብዬ ማለት ነው። ከሰለቻችሁ ደግሞ ጥሩ አይደለም። እሱ ነው ብዬ ነው። እሺ ቤተሰቦች ይሄውላችሁ ላችሁ አለው እንደዚህ ቀጥቼ ጨርሻለሁ። አሁን ደግሞ እዚህ ጋር ያተቀቡት ያሉት ደግሞ ለምንድን ነው ባላችሁ፣ በዛተር ልሰራው ነው። በዛተር ዛተር እና ዘይቱን አድርጌ በዛተር ላደርግበት ነው። አነሳኝ አነሰኝ እኔ ግን ሁሉም በዚህ እሰራዋለሁ ብዬ ነበረ። ግን አነሰኝ። መልሼ ደግሞ ማቁላላት ደግሞ ከበደኝ እላችኋለሁ። አው ሰነፍ በሎኝ፣ ሰነፍ በሎኝ። አው ከበደኝ። እንደ ብለ ላቁላላ እንዴ ሆ፣ ይሄ ይበቃኛል ብዬ ሰሪቼ ነበረ። የማይሆን ነገር አልጂ ብዙ። አበቃሁላችሁ። እኔ በቃ አሁን ምን ያደርጋለሁ መሰላችሁ? ዛተርና ዘይዘይቱን አርጌ እሱን ደግሞ ይብሉ ማለት ነው። የረጅም የረጅም ይሰራል ማለት ነው። አይሻልም? አብራችን ተከተሉ፣ እንስራ ማለት ነው። እሺ ቤተሰቦች፣ ይኸው ግማሹ በዛተር ነው የሰራሁት፣ ግማሹ እላቸዋለሁ። ግማሹ በሌላ ጅብን ነው የሰራሁት፣ እንዳያችሁት ማለት ነው። እንደዚህ አድርጌዋለሁ። አሁን ደግሞ በዚ ኤሪያ ግን ብዙ የለንም። ከኑፋ ከኑፋ ጅብን ታውቃላችሁ። በከኑፋ ነው የሚሰራው። ዛሬ ከኑፋ ጅብን ነው የሚሰራው እላቸዋለሁ። ይሄ ብዙ የለኝም፣ ትንሽ ነው ያለችኝ። አልቆብኝ ያ ሴት የዋ አልነገርኳትም እንጂ አላልኳትም። እንግዲህ ባለው ነገር ነው የምሰራው እላቸዋለሁ። እንደሚታረሱ ማለት ነው ቤተሰቦቼ። ግን ይሄ ቢኖረው መበዳለ ደስ የሚለ አልቆብኝ አለች ማለት ነው። ስላለቀብኝ ምንም ማለቅ አልችልም። ካለው ነገር መስራት አለብኝ። እና ኮንፋ ጅብን ፈቅፍቄ እሱ ነው የማረግበት። አሁን በቃ ፈቃፍቃለሁ፣ ኮንፋን እላቸዋለሁ። እንደምታዩት እሺ ቤተሰቦች ይኸው እንዲህ ጨርሼዋለሁ። ትንሽ ጅብን አልሰውኛል፣ ግን ምንም ማረግ አይችልም። ጅብን አልሰውኛል። እዚህ ጋ ደግሞ እንትን አለኝ ይህንን ማለት ነው ብሎ ማለት አለ አነሳያ እኮ ጅብን

ሌላው ነጩ ጅብና አለኝ በሱ ነው የማደርገው። እሺ ቤተሰቦች ይኸው ጨርሼ ያለው ፍርን ውስጥ ከትቼ ደግሞ ሳወጣ አብረን እንገናኛለን። እንደምታዩት ይኸው በሁለት አይነት በዘይት ነው ነው የምሰራሁት እላችኋለሁ። አሁን ፍርን ለኩሽ ያለው ፍሬንን ውስጥ ጨምረዋለሁ እንደምታዩት ማለት ነው። እንግዲህ አንዳንዴ መቀየር መቀየራራት ምን ይመስላቸዋል? ጥሩ አይደለም? ጥሩ ነው። እና ዛሬ እንግዲህ እንደዚህ ነው። እኔ ቪዛ ያው ሁሌ ታውቋታላችሁ። ቪዛዬ ደግሞ እንደሚጣፍጥ ነው ያለው፣ እርግጠኛ ነኝ። ታውቋታላችሁ። በሪዛልት ይሄን ይመስላል። እንግዲህ ላይክ ሼር ያደረጋችሁኝ፣ ሙቀቱ ሞተናል ብታዩ ማለት ነው። ቶሎ ይደርስልናል ብለን ሙቀት ወይም ሙከየፍ አጥፍተን ሞትን ቶሎ ሰርተን እንወጣለን እንሻላ እላቸዋለሁ ጨረሰና ዛሬ ያው ጓደኛዬ መጣለች። ሳላቅ ሰፕራይዝ ሰፕራይዝ አረገችኝ እላቸዋለሁ። መጣ እና አሁን ደግሞ እስቲ ጥፍሩን ይሞቀን ተታች ተታች። አይ ሞቀዋል። አይ እና ሲወጣ እንግዲህ ካልሆነም ከአንተ መቻኝም አንተ መቻኝም ነው ምላችሁ። ምናልባት የአንተ መቻኝም ከሆነ ታያችሁ ማለት ነው። እንግዲህ ቶና ነው የሰራሁት እንዳያችሁ። ይዛዴ ደግሞ እንትኑ ማለት ነው። ይሄ ነው ይሄ ይሄ ፈቅፍቅ ማለት ነው። ይሄ እንደ እርጥብ እንትም እንዳትለዋ ያስተካክላሉ። አነጋገር እየተመታችው ከኑፋ ከኑፋ ነው የሚባለው። ይህንን ፈቅፍቄ ነው ያረኩበት እላቸዋለሁ። ሌላ ድርጊት ስለሌለ ባለው ነገር መስራት ጥሩ ነው። ባለው ነገር አራት ይበላል እላቸዋለሁ። እስከ ሲወጣ ስናወጣው ደግሞ አብረና እናየዋለን። መልካም ቆይታ ይሆንላቸው። እስከዛ ጠብቁኝ። እሺ፣ ቤተሰቦች ይኸው ከታች በቅቶታል። አሁን ከላይ ላረገው ነው ፍርኑ ማለት ነው። አሁን ከላይ አረገዋለሁ ትንሽ ቀርቶታል እላችኋለሁ። ከላይ አሁን አረገ። ይኸው ቤተሰቦች የወሰዳዊን አሁን ጨርሼ አውጥቼዋለሁ እንደሚታየት ማለት ነው። እንደዚህ አምሮበት ወጥተዋል። ያ ብዙ መድረቅ አያስፈልግም፣ ብዙ መድረቅ አያስፈልግም። ከላይ እንዴት ሆነው እንዳያችሁት አላረረም ቀይ ነው የሆነ። እንደምትወዱት ተስፋ አረጋለሁ። በጣም ነው የሚያምረው። ይጣፍጣል ደግሞ ከረሩ ምናምኑ ይጣፍጣል። እንግዲህ የዛሬ ቪዲዮ ይሄን ይመስላል። እንደምትወዱት ተስፋ አረጋለሁ። ላይክ፣ ሼር እያረጋችሁ አበረታቱኝ ቤተሰቦቼ። ያው እናንተ በእናንተ ብርታት ነው እስካሁን ያለሁት እላችኋለሁ። እሺ ቤተሰቦች፣ እዚህ ጋር ፈጥና ሰራሁላችሁ ልዩ ጥብስ

አስር ውስጥ ነው የምከተውላቸዋለሁ። ቪዛይን አልቀዋል አልቋዋል። ሳህን ውስጥ ከተዋለሁ። እንዳያችሁት ሳህን ውስጥ ከተዋል። ቪዛውን አልቀዋል ከፊት አሁን ኦስት ላቸዋለሁ። የዛጠሩኝ ሲሆኑ ቪዛውን ይዛችኋለ። የዛሬ እራት እንግዲህ ይሄን ይመስላል። እንደምትወዱት ተስፋ አረጋለሁ። ቤተሰቦቼ ላይክ ሼር እያረጋችሁ አበረታቱ